ታላቅ መንፈሳዊ ጉባኤ የደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ሰንበት ትምህርት ቤት የ50 5 ዓመት የምስረታ በዓል ምክንያት በማድረግ ከመያዝያ 21 እስከ መያዝያ 27 2017 ዓ ም በደብረ ጽባ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት አዳራሽ የደብረ ጽባ ቅዱስ ጊዮርጊስ ሰንበት ቤት የተመሰረተው 1967 ዓ ምረት፣ ጋቢት 12 ቀን 1967 ነው። እግዚአብሔርን በማገልገል ህይወት ደስ የሚያሰኝ በጣም ከህይወት የማይረሱ ብዙዎችን የቀረጸ ብዙዎችን በህይወት ያስተማረ በዓለም በሁለት ፊት የተሳለ ሰይፍ እየሆኑ የወጡበት እጅግ ታላቅ እና ፍሬያማ ሰንበት ትምህርት ቤት ነው። በተለያዩ የአገሪቱ አካባቢዎች የሚገኙ የሰንበት ትምህርት ቤት ፍሬዎች በአንድነት የሚገናኙበት ስለ ስለህይወትና ስለ ሰንበት ትምህርት ቤታቸው እድገት የሚመክሩበት የአብሮነት ታላቅ መንፈሳዊ ጉባኤ አሁን አምሳ ዓመት ሞላን። እንግዲህ አምሳ ዓመት ጎልማሳ ሰንበት ትምህርት ቤቱ ነው። አሁን ግን ይህ አምሳ ዓመት ጎልማሳ ሰንበት ትምህርት ቤት ብዙ ትውልድ በእግዚአብሔር ቃል እየወለደ እያፈራ እንዲቀጥል የተሻለ ስራ እንዲሰራ ነው የምናስበው። በዓለም ዙሪያ ያሉ የሰንበት ትምህርት ቤቱ ፍሬዎች ተገኝተው በዓሉን እንዲያስቡት፣ ያሳለፉትን ዘመን እንዲዘክሩት ለቀጣይ ህይወታቸውም ደግሞ መነቃቃትና ትንሳኤ እንዲሆን አስተዋጽኦ እንዲኖረው ብለን በመመኘት ይህን አምሳኛ ዓመት ለማክበር በሰፊው ከአመት በላይ አመት ከስድስት ወር የሚሆን ዝግጅት ተዘጋጅተን እንገኛለን ከሚያዝያ 21 ቀን 2017 እስከ ሚያዝያ 27 ቀን 2017 ዓ ም ድረስ ልዩ የጉባኤ መርሃ ግብር በደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት ተዘጋጅቷል። ከተማችን በደብረ ብርሃን ከተማ ያላችሁ፣ በመላይ ኢትዮጵያ ያላችሁና በአለም ዙሪያ ሁሉ ያላችሁ የሰንበት ትምህርት ቤታችን ፍሬዎችና ወዳጆች፣ የቤተ ክርስቲያን ልጆች ከሚያዝያ 21 እስከ ሚያዝያ 27 የተዘጋጁትን መርሃ ግብራት እንድትሳተፉ በእግዚአብሔር ስም መልእክታችንን እናስተላልፋለን። በደብረ ብርሃን ከተማ በሚገኘው በአንጋፋው በደብረ ጽባ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ያደጋችው፣ ባለፉት ዓመታት በሰንበት ትምህርት ቤት ውስጥ በተለያየ አገልግሎት ዘርፍ አገልጋይ የነበራችው እንዲሁም የሰንበት ትምህርት ቤት አባላትና የአካባቢው ምዕመናን በሙሉ በዚህ መንፈሳዊ መርሃ ግብር ላይ በመገኘት ተሳታፊ ትሆኑ ዘንድ ተጋብዛችኋል። ቤትም ያላችሁት የሰንበት ትምህርት ቤታችን ፍሬዎች በዓሉን ተገኝታችሁ አብረን እንድናከብር እግዚአብሔርን በሃምሳው ዓመት ጉዞ ሁሉ ያደረገልን ምሕረቱንና ቸርነቱን በማሰብ ለእግዚአብሔር ላቅ ያለ ምስጋና እንድናቀርብ እንዲሁ ያሳለፍናቸውን ዘመኖች ለቀጣዩ ትውልድ በማስገንዘብ በተዘጋጁት ልዩ ልዩ መርሃ ግብራት በማስገንዘብ ያንን ጉባኤ ተሳታፊ ሆነን ለቀጣዩ ትውልድ መልካም አርአያና መንገድን እንድናሳይ የሚለውን መልእክቴን አስተላልፋለሁ። የደብረ ጽዋ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ጽህፈት ቤት